ቦታው ኤሚስመንት ፓርክ ነው። ዌስት ወርልድ ይባላል። ዴሎስ የተሰኘ ኩባንያ በ2050 አካባቢ ትልቅ የመዝናኛ ፓርክ ይገነባል። ፓርኩ በሰው መሳይ አንድሮይዶች የተሞላ ነው። ሆስት ይባላሉ። ሀፍታም ቱሪስቶች ብዙ ገንዘብ እየከፈሉ በፓርኩ ውስጥ ይዝናናሉ። የወሲብና የቫዮለንስ ሱሳቸውን ይዋጣሉ። አንድሮይዶቹ ሰዎችን ተኩሰው መግደል አይችሉም ሽጉጦቹ የሙቀት ሴንሰር ስላላቸው ሮቦቶች ሰዎች ላይ በሚያነጣጥሩበት ወቅት አይተኩሱ። ቀዝቃዛዎቹ አንዱ ሬዶች ላይ ግን መሳሪያው ምህረት የለውም። ከእነዚህ ሀፍታም ቱሪስቶች አንዱ ወደ ፓርኩ ሲገባ አንዲት ቆንጆ እየተቀበለችው ነበር። ለመሆኑ ሰውንሽ ሮቦት ብሎ ጠየቃት። መለየት ካልቻክ ብነግር ባልነግር ምን ልዩነት ያመጣል? ትንሽ የኮምፒውተር ታሪክ። አላን ቱሪንግ ይባላል። እንግሊዛዊ ነው። የኮምፒውተር አባት በመባል ይታወቃል። በሁለተኛው የዓለም ጦርነት ወቅት የናዚ ጀርመንን ኢንግማ ኮድ በመስበር ብዙ ሚሊዮን ነፍሶችን የታደገ ጎበዝ ነው። ኮምፒውተሮች እስካሁን የሚመሩበትን አልጎሪዝም ያረቀቀ ሳይንቲስት ነው። ኮምፒውተሮች በሃያኛው ክፍለ ዘመን መፈልሰፋቸው የማይቀር ጉዳይ ቢሆንም የአላን ቱሪንግን ተጽዕኖ ማቃለል አይቻልም። ታዲያ ቱሪንግ አንድ አይነት ዘዴ ፈልስፎ ነበር። ቱሪንግ ቴስት ይባላል። ይህ ዘዴ በአርቲፊሻል ኢንተለጀንስ ታላቅ መርታ ነው። አንድ ሲስተም የቱሪንግ ቴስት ካለፈ የሰዎችን ኢንተለጀንስ መኮረጅ ይችላል ማለት ነው። የቱሪንግን ቴስት ያለፈ ሮቦት ሰዎችን ማሞኘት ይችላል። ሰዎች እንደዚህ አይነት ሮቦቶቹን ከሰው የመለየት ችሎታ አይኖራቸውም። በአጭሩ ሮቦቶችን ከሰው መለየት አይቻልም። የዌስት ወርልድ አንድሮይዶች የቱሪንግ ቴስት በሚገባ ያለፉ ናቸው። ታዲያ ዌስት ወርልድ አንድ ትልቅ ፓርክ ብቻ አይደለም። ዌስት ወርልድ የእውነተኛው ዓለም ተምሳሌት ነው። በፊልሙ ታሪክ ውስጥ ብዙ የፍልስፍናና የስነ ልቡና ጥንሰ ሀሳቦች ይነሳሉ፣ ይጣላሉ። አንድሮይዶቹ በፓርክ ውስጥ ከተገደሉ ያለፈ ትዝታቸው በሙሉ ደመሰስና የተጎዳ አካላቸው ተጠግኖ ወደ ፓርኩ ይመለሳሉ። እዚህ ጋ ሬንካርኔሽን ጋር የሚመሳሰል ሀሳብ አለ። ወደ ቡዲዝም ሰፈር ካቀናል ሰዎች ደጋግሞ እየሞቱ ደጋግሞ እንደሚወለዱ አንብበናል። ቡድሂዝም ጨምሮ ህይወት ማለት የማያልቅ መከራ ሰንሰለት መሆኑን ይነግረናል። ታዲያ የምንሰቃየው በከንቱ አይደለም። ይህ የመከራ ናዳ ራሳችንን ለማግኘት ቁልፍ ነው። ለመዳን መጀመሪያ መታመም አለብን። ትልቅ ህመም ነፍሳችንን ሩሩህና ንቁ የማደርግ መራር መድኃኒት ነው። ህመምን መሸሽ ከእንጨለን እንድንቀር የሚያደርግ ሁኔታ ነው። ጥንካሬ የሚወለደው በስቃይ ማዕፀን ውስጥ ነው በፊልም ውስጥ በተደጋጋሚ የምንሰማት አባባላለች። አለቅጥ ደስታ አለቅጥ ሐዘንን ያስከትላል። ይህንን አባባል ለመጀመሪያ ጊዜ የተናገረው ሮሚዮ ና ጁሊስ ላይ ዊሊያም ሼክስፒር ነው። ለመሆኑ ይህ ማለት ምን ማለት ነው? አባባሉን ለመረዳት ፊታችንን ወደ ፍልስፍና እናዞራለን። ሄግል የጌታና ሉሌ ዲያሌክቲክ አለው። ጭቁኖች ጨቋኞችን ከስልጣን ያወርዱና እነሱ ተመልሰው አዲስ ጨቋኞች ይሆናሉ። ሜቺ በበኩሉ እንዲህ ይላል፤ ጭራቆችን የሚታገል ሰው እሱ ራሱ ጭራቅ እንዳይሆን መጠንቀቅ አለበት። ጭቆና አብዮትን ይወልዳል። የአብዮት ፊት አውራሪዎች ተመልሰው ሌላ ጨቋኝ ስርዓት ይመሰረታሉ። ይህ የጭቆና ሰርክን ለዘላለም ይቀጥላል። የሆነ ቦታ ግን ጥላቻን፣ በቀልን በቃ ማለት አለብን ልክ እንደ ማንዴላ ማንዲላ በመላው ዓለም የሚወደደው አሁን የድሮ ቁስላችንን ማዳን እንጂ አዲስ ቁስል መፍጠር የለብንም ብሎ የአፓርታይድን መጋረጃ በይቅርታ ስለዘጋ ነው። እውነተኛ ፍትህ ብቀላ አይደለም፣ ይቅር ለእግዜር ብሎ ወደ ነገ መሻገር ነው። ለውጥ ሚና መቀያየር አይደለም፣ ለውጤት ስቃይ ዞሮሽ ማስከበት ነው። ደግሞስ አንዳች የማያልቅ መከራ ቀለበት ውስጥ መሆናችንን እናስተውላቸዋል። ሰዎች የባዮሎጂ ሮቦቶች፣ የአልጎሪዝም ቀለበት ውስጥ። ነጻ የምንወጣው የገባንበትን የመከራ ቀለበት ማስተዋል ስንችለው፣ ንቃት፣ ሕሊና ቋሚ ነገር አይደለም። በትዝታ፣ በህመምና ለራሳችን በምንነግረው ታሪክ ሁሌም እየተቀረጸ የሚሄድ ነገር ነው። ይህ አለም ለራሳችን ደጋግመን የምንነግረው ታሪክ ነው። እውነት አንጻራዊ ነው። ሁላችንም ከግል ስሜታችን አኳያ የምንቀርጸው ነገር ነው። የምስራቅ ፍልስፍና እውነታ ሀሰት ነው ብሎ ይነግረናል። አነጋገሩ እርስ በርስ የሚጣረስ አያዎ ነው። አንዳች አይነት ሲሙሌሽን ውስጥ እንሆን ብንሆን ባንሆን ለውጣሉ። ሌላ የፊልሙ ጭብጥ ደግሞ ሪያሊቲ ወይም እውነታ ነው። አንድሮይዶቹ የኋላ ታሪክ ወይም ናሬቲቭ ይሰጣቸዋል። ይህንን ታሪክም እንደ ራሳቸው የመጨረሻ እውነት አድርገው ይቀበላሉ። ከብዙ ህይወት ልምምድ በኋላ ግን ንቃተ ህሊና ብቅ ማለት ሲጀምር ሰዎች የጻፉ ድርሰት ተዋንያን መሆናቸውን ይረዳሉ። ቀረብ ብላችሁ ካያችሁት ፊልሙ ስለ አንድሮይዶቹ ሳይሆን ስለ ሰዎች ነው። ፊልሙ ራሳችን የምናይበት መስታወት ነው። ከዚህ ፊልም ጀርባ ያለው ሰው ጆናታን ኖላን ነው። የታላቁ ዳይሬክተር የክሪስቶፈር ኖላን ወንድም ነው። የመጀመሪያው ፊልም ከ50 ዓመት በፊት በማይክል ክሪስቲያን የተጻፈ ቢሆንም ለቴሌቪዥን እንዲስማማ አድርጎ ያዘጋጀው ጆናታን ኖላን ነው። ሀሳብና ፍልስፍናው የጠገበ ፊልም ነው።